በዛሬው ቪዲዮ ምን አያችሁ? ምን ያስተዋላችሁ? እኔ ያየሁትና ያስተዋልኩትን ነገር የሀይሚ ብልህነትና የጓደኛችሁ የፍቅረኛችሁ ኦርም ደግሞ የባሎቻችሁ ቤተሰብ ምናህል ሪስፔክት እንዳላችሁና ባላችሁም ወይም ፍቅረኛችሁ ቤተሰቦቹ ምናህል ሪስፔክት አለው? የእናንተስ ቤተሰብ ምናህል ያከብራል ሪስፔክት አደርጋል የሚለው ነገር አይቼበታለሁ ሀይሚ ሽማግሌ አርጋ ያቀረበቻቸው ጓደኞቹ አይደለም ቤተሰቧም አይደለም ወንድሞቹ ናቸው። በዛ ላይ ማለት ነው ለወንድሞቹ ወንድሞቹ ስለምትፈራቸውና ስለምታከብራቸው ብቻ አይደለም ይቅር የምትለኝ ከልብህ መሆን አለበት እያለች ነበረ። በጣም ማለት ነው እና በጣም ብልህነትና የሁባት ማለት ስለሚፈራቸው ማለት አሁን በማስገድ ራሳችሁ ውስጣችሁ ሳይፈቅድ ሳይፈልግ የምትታረቁትና እና ውስጣችሁ አውጥታችሁ የምትታረቁትን ነገር በጣም ዲፍረንስ ያለውና እሱ ደግሞ እየሰራው የነበረው እየተወነ የነበረው በጣም እየተሳቀቀ ነበረ። ሲ ንግግሮቹ ካስተዋላችሁ ማለት ነው በጣም የሚያወራቸውን ቃላቶች ራሱ አንዱን ቃላት እየደጋገመ ነበረ። ያ ማለት ምን ያህል ከብዶታል? በጣም ከብዶታል። እና እሷ ቤተሰቡን ይወዳል፣ ቤተሰቡን ያከብራል። በጣም ስለ ቤተሰቡ በጣም እያወራች ነበረ። እና አንተ እናቴ እናቴ ትላለህ ሀይሜ እናት የላትም ወይ እያላችሁ ነበረ። እና የእውነት ብሩኬ የማንም እናት ነው የሚወደው እሷ በጣም ነው የተሰማት በትላንትናውን ማለት ነው። እና አንዳንዴ የጅብ ችኩል ቀንድ ይነክሳል የሚባል አባባል አለ እና አሁንም፣ ይሄንም ቢሆን አሁን የሚፈጠሩ ነገር አይታወቅም እና ቀድመን እንትን ባንል ጥሩ ነው ብዬ አስባለሁኝ። ብዙ ነገር ነው ያስተዋልኩኝ። የምር ምናህል ወንድሞቹ የራሱ ወንድሞቹ ራሱ እንዴት ኮንትሮል እያደረጓቸው እንደነበረ ተናግረዋል፣ እንዳያችሁት ማለት ነው እና መድረክ ላይ ሆኜ ራሱ እያየኋቸው ነበረ ያ ማለት እየጠበቋቸው ነበር ማለት ነው። እና ያው ሁላቸውም ሁሉ ቆንጆች ስለሆኑ ይመስለኛል። እና ያው ብርኬ፣ ያው ቅነትም አይደለም። ልጁ ግን ያው እሱን ላከባት በሱ ቤት ብቀላ ነው እሷ ተበቅለውላታል። ውላት አላደለ ወንድሞቹ፣ በሱ ቤት ብቀላ ነው እሷ። ደግሞ ባላ እሱ ባላሰበው መንገድ ነው የምትመጣበት እንደ ባለፈው ቤሎ ለብሳ እንደጠበቀችው ማለት ነው። እና ምላሹ ይጠብቅና በጣም ደስ የሚል እንትን ነው። ራሳችሁ እንደ ጥፋት አድርጋችሁ አሁን አይሜ ራሷ እንደ ጥፋት አድርጋ ነበረ ያየችው። እንትን አለችው ማለት ነው ያወራች ነበረው። ጥፋት አይደለም። ሰርግ ላይ ማንም ሰው ያጎርሳቸዋል ትጎርሳላችሁ። እና ጉርሻ ደግሞ እሱም ጉርሻ የሚያጣላ ነገር አይደለም። እሱም እያጎረሰ ነበረ ሙሽራዋ ብቻ አልጎርስም አለችው። ቀጥሎም ደግሞ ሚዜዋም አልጎርስም አለችው። እና አሳዘነኝ። ለካስ በሷ ተናዶ ነው ወይ በእነሱ ተናዶ ነው ወይ እሷ ላይ ጓያ ላይ ነበረው ማለ የትናንትና ኮ የምሬ ነው። በጣም ያስቅ ነበረ። በጣም ፈታን አደረገኝ። ሀይሚ ቤት ተተለቀቀው በስላሴ ስም ብሩኪ ቃላቶቹን የጠፋው ቃላቶቹ ማለት ነው እና ማለት ነው እሷ ያው ዘና ፈታ እያሉ ነበረ፣ ከካሜራ ጀርባ ማለት ነው። እኛ አጨብጭበን በምን በመሀል እንቀራለን ማለት ነው። ሶ ማስተዋል እያስተዋልን እያስገነዘብን ብንል